ከአባቶች ሊቃነ ጳጳሳት ቁጥር 45ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ድሜያኖስ አረፈ። ይህም አባት ባስኬጥስ በአባ ዮሐንስ አጺር ገዳም ከታናሽነቱ ጀምሮ መነኮሰ። 17 ዓመት ያህልም እየተጋደለ ኑሮ ዲቁና ተሾመ። ከዚህ በኋላም በታርን ወደተባለ ቦታ ወደተባለ ገዳም ሄደ። ይኸውም የአባቶች ገዳም ማለት ነው። እርሱም በእስክንድሪያ ምዕራብ ያለ ነው። እንደ ገዳማውያንም ግል በውስጡ ተጠምዶ እየተጋደለ ኖረ። ከእርሱ አስቀድሞ የነበረው አባ ጴጥሮስም ሊቀጵጵስና በተሾመ ጊዜ በሊቀጵጵስናው ሥራ የሚራዳውና በስራ ሁሉ የሚያማክረው ስለ ቤተ ክርስቲያን ጥበቃ አዋቂ ሰው ፈለገ። ይህንንም አባ ድሚያኖስን ሰዎች በበጎ ስራ ሁሉና በእውቀቱ ያመሰግኑታል። ስለዚህም ወደ እርሱ ወስደው በሊቀ ጵጵስናው ስራ እየተራዳው ከእርሱ ጋር እንዲቀመጥ አደረገው። እርሱም ትእዛዙን ስለዚህም ወደ እርሱ ወሰደውና በሊቀ ጵጵስናው ስራ እየተራዳው ከእርሱ ጋር እንዲቀመጥ አደረገው። እርሱም ትእዛዙን ተቀብሎ ከእርሱ ጋር ተቀመጠ። ሰዎችም ሁሉ ወደዱት። አባ ጴጥሮስም ባረፈ ጊዜ ኤጲስ ቆጶሳትና እና አዋቂዎች ሊቃውንት በአንድ ምክር ተስማምተው በእስክንድሪያ ከተማ ይህን አባት ድመያኖስን ሊቀጵጵስና ሾሙት። ለአገልግሎትም ጽሙድ ሆነ። በመልካም ሥራ ሁሉ ጸንቶ ኖረ። ሁልጊዜም ድርሰቶችንና መልእክታቶችን እየጻፈ ወደ የሀገሩ ሁሉና ወደ አብያተ ክርስቲያናት ሁሉ ይልክ ነበር። ባስቄጥስም ገዳም በአባ መቃርስ ደብር ከናጣ ከነጣቂው ከሃዲ ወገን የሆኑ አርሲሳን የሚሏቸው መናፍቃን ነበሩ። እነርሱም በሚቆርቡበት ቀን በሌሊት ወይን ይጠጣሉ፣ በማግስቱም ቅዱስ ቁርባንን ይቀበላሉ። እነርሱ ጌታችን በመጀመሪያ ኅብስቱን ከመፈተቱ በፊት በኋላም ኅብስቱን ከሰጣቸው በኋላ ሁለት ጊዜ ጽዋን እንደሰጣቸው በሉቃስ ወንጌል ተጽፎ ያለውን ምክንያት ያደርጋሉ። ይህም አባት ድሜያኖስ ስህተታቸውን ገለጠላቸው። የፊተኛው ጽዋ ያለፈው የወሪቱ ፋሲካ ምሳሌ እንደሆነ አስረዳቸው። አዲሱ የአባቶቻችን ሐዋርያት ቀኖና ህግን ቀኖና ህግ ግን የመድኃኒታችንን ስጋውን ደሙን የሚቀበል ሁሉ ከመብልና ከመጠጥ ይጠበቅ ዘንድ ከቁርባንም አስቀድሞ ምንም ምን እንዳይቀምስ ያዝዛል። ከእርሳቸውም ውስጥ ከስህተታቸው ተመልሰው ንስሐ የገቡና የታዘዙለት አሉ። ያልተመለሱት ግን ያልተመለሱትን ግን አውግዞ ከምእመናን አንድነት ለይቶ አባረራቸው። ከዚህም በዚህም በአባ ድምያኖስ ዘመን የአንጾኪያ ሊቀ ጳጳሳት ቴዎድሮስ አረፈ። በእርሱ ፈንታም የሥላሴን ስም ፈጽሞ የማያወሳ አንድ እግዚአብሔር ብቻ ይላል እንጂ፣ በልዩ ሦስትነት የማያምን መናፍቅ ሰው ተሾመ የከፋች ሃይማኖቱንም የምትገልጽ መልእክት ወደዚህ አባት ድሚያኖስ ላከ። አባት ድሚያኖስም ባነበባት ጊዜ እጅግ አዘነ። በመልእክት ውስጥ እግዚአብሔር አንድ ገጽ ብቻ እንደሆነ ያወሳልና የልይቱ ሶስትነትን ስምም የሚያወሳ አላገኘምና ይህ አባት ድሜያኖስ የሥላሴን በመለኮት አንድነታቸውን በገጽ በአካልና በግብር ሶስትነታቸውን ከቅዱሳት መጻሕፍትም ጠቅሶ ለዚህ መናፈቅ መልእክት ጻፈለት ጸዋ ግም። ደግሞም እንዲህ አለው፣ ለእግዚአብሔር ዓለም ሳይፈጠር ከእርሱ ጋር የነበረ ጥንትና ፍጻሜ የሌለው አካላዊ ቃል አካላዊ ሕይወት አለው። ይህችም ምስጢርንና እውቀትን የተመላች መልእክት ለአንጾኪያ ሊቀጳጳስና ሊቀጳጳስን ሊቀጳጳስና ወደ ተሾመ ወደዚያ መናፍቅ በደረሰ ጊዜ ትርጓሚያዋን ያውቅ ዘንድ የልቡ ድንቁርናና የአይምሮ ጉድለት አልለቀቀውም! ነገር ግን ለክህደቱ ጸና አባ ድመያኖስም ከዚህ መናፈቅ ለአንድነት ተለየ ማይበሩንም በቅዳሴና በጸሎት ጊዜ ይህ ከአዲ ኪሞት ድረስ ለ20 ዓመት ስሙን እንዳይጠሩ አዘዛቸው ይህም አባት ድሜያኖስ በተግሳጾቹና በመልክቶቹ መንጋውን እየጠበቀ 43 አመታትን ያህል ከኖረና ወደ ወደ በጎ እርጅና ከደረሰ እም እግዚአብሔርንም ካገለገለ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረም፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለሊቀ ጳጳሳት ድምያኖስ አቡነ ለተልእኮ ምጽዋ ዘጽህቀ ወዘአስተንተነ ለማመክነ የሰብ በፍስካ ሃሙስ ዘኮነ ገሰጾሙ አውገዞሙ እይት መጣው ቁርባነ በኑሃሌሊት ሰትየሙ ወይነ። በዚችም ቀን የሰማይቱ ኤስድሮስ መታሰቢያ ነው።